ግንቦት ስድስት የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ስለመታዘዝ ምስጢር። እንግዲህ ምን እንላለን? የኦሪትን ሕግ ከመስራት ወጥተን ወደ እግዚአብሔር ጸጋ ስለገባን ኃጢአት እንስራን? አይደለም። ለምትታዘዙለት እሺ ለምትሉትም እናንተ አገልጋዮች እንደሆናችሁ አታውቁምን? ለተባበራችሁትስ ራሳችሁን እንዳስገዛችሁ አታውቁምን? ኀጢአትንም እሺ ብትሏት ተባብራችሁን ብትበድሉ እናንተ ለሞት ተገዢ ትሆናላችሁ። ጽድቅንም እሺ ብትሏት ለበጎ ሥራን ብትተባበሩ የእግዚአብሔር አገልጋዮች ናችሁ። የኀጢአት ተገዢዎች ስትሆኑ ምሳሌነቱ ለተሰጣችሁ ለምትማሩ ትምህርት ታዛችኋልና፣ እግዚአብሔር ይመስገን። አሁን ግን ከኀጢአት ነፃ ሆናችሁ ለጽድቅ ተገዝታችኋል። ስለ ሰውነታችሁ ድካም በሰው ልማድ እነግራችኋለሁ። እወቁ ቀድሞ ሰውነታችሁን ለኀጢአትና ለርኩሰት ለአመፃም እንዳስገዛችሁ እንዲሁ አሁንም ሰውነታችሁን ለጽድቅና ለቅድስና አስገዙ። ለኀጢአት ትገዙ በነበረበት ጊዜ ከጽድቅ ነፃ ነበራችሁና በዚያን ጊዜ ሥራችሁም እንሆ ዛሬ ታፍሩበት አላችሁ መጨረሻው ሞት ነውና ዛሬ ግን ከኀጢአት ነፃ ወጣችሁ ራሳችሁንም ለጽድቅ አስገዛችሁ ለቅድስናም ፍሬን አፈራችሁ፣ ፍጻሜውም የዘላለም ሕይወት ነው። የኀጢአት ትርፏ ሞት ነውና የእግዚአብሔር ጸጋ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ሕይወትን የሚወድ መልካሞችንም ቀኖች ሊያይ የሚሻ አንደበቱን ከክፉ ከንፈሮችንም ተንኰልን ከመናገር ይከልክል ከክፉ ይራቅ መልካምንም ያድርግ። ሰላምን ይሻት ይከተላትም። የእግዚአብሔር ዓይኖቹ ወደ ጻድቃኑ ናቸውና ጆሮዎቹም ወደ ልመናቸው ናቸው። የእግዚአብሔር ፊት ክፉ ወደሚሰሩ ሰዎች ናት። በጎንም ለማድረግ ብትቀኑ ክፉ ሊያደርግባችሁ የሚወድ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። የሚያስፈራራችሁንም አትፍሩ አትደንግጡም። ነገር ግን በፍጹም ልቦናችሁ እግዚአብሔርን አመስግኑት። በእናንተም ስላለች ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁል ጊዜ ተዘጋጅታችሁ ኑሩ። ስራችሁንም ክፉ አስመስለው የሚያሟችሁ ሰዎች ቢኖሩ ስለ ክርስቶስ ከምትሠሩት ከሰራችሁት ደግነት የተነሳ የሚያሟችሁ ሰዎች ያፍሩ ዘንድ በቅንነታችሁና እግዚአብሔርን በመፍራት አካሄዳችሁን አሳምሩ። የሐዋርያት ስራ በነጋ ጊዜም፣ ገዢዎቹ እነዚያን ሰዎች ፈታችሁ ልቀቋቸው ብለው ብላቴናዎቻቸውን ላኩ። የወህኒ ቤቱ ጠባቂ በሰማ ጊዜ ሄዶ ገዢዎቹ ይፈቱ ብለው እንደላኩ ይህን ነገር ለጳውሎስና ለሲላስ ነገራቸው። አሁንም ውጡና በሰላም ሄዱ አላቸው። ጳውሎስ ግን እኛ የሮም ሰዎች ስንሆን ያለ ፍርድ በአደባባይ ገረፉን አሰሩንም አሁንም በስውር ሊያወጡን ይሻሉ? አይሆንም፣ ራሳቸው መጥተው ያወጡን አላቸው። ብላቴናዎቻቸውም ሄደው ይህን ነገር ለገዢዎቹ ነገሯቸው። የሮም ሰዎች መሆናቸውንም ሰምተው ደነገጡ። መጥተውም ከከተማቸው እንዲወጡ ማለዷቸው። ከወህኒ ቤቱም ከወጡ በኋላ ወደ ልዲያ ቤት ገብተው ወንድሞችን አገኙ፣ አጽናንተዋቸውም ሄዱ። የሉቃስ ወንጌል አንተ ታናሽ መንጋ አትፍራ፣ አባታችሁ መንግሥትን ሊሰጣችሁ ወዷልና። ሀብታችሁን ሽጣችሁ ምጽዋት ስጡ። ሌባ በማያገኝበት ነቀዝም በማያበላሽበት የማያረጅ ከረጢት የማያልቅ መዝገብ በሰማያት ለእናንተ አድርጉ። መዝገባችሁ ካለበት ልባችሁ በዚያ ይኖራልና። ስለ መትጋት ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም በመጣና በር በመታ ጊዜ ወዲያው ይከፍቱለት ዘንድ ከሰርግ እስኪመለስ ጌታቸውን እንደሚጠብቁ ሰዎች ሁኑ። ጌታቸው በመጣ ጊዜ እንዲህ ሲያደርጉና ሲተጉ የሚያገኛቸው አገልጋዮች ብፁዓን ናቸው። እውነት እላችኋለሁ፣ ወገቡን ታጥቆ በማዕድ ያስቀምጣቸዋል፣ እየተመላለሰ የሚያገለግላቸዋል። ከሌሊቱ በሁለተኛው ወይም በሦስተኛው ክፍል ቢመጣና እንዲሁ ቢያገኛቸው እነዚህ አገልጋዮች ብፁዓን ናቸው። ነገር ግን ይህንን እወቁ ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ተግቶ በጠበቀ ቤቱንም እንዲቆፍሩት ባልፈቀደ ነበር። እናንተም ተዘጋጅታችሁ ኑሩ፣ የሰው ልጅ ባልጠረጠራችሁበት ሰዓት ይመጣልና። ጴጥሮስም አቤቱ ይህንን ምሳሌ የምትናገረው ለእኛ ነውን ወይስ ለሁሉ ነው አለው። ጌታችንም እንዲህ አለው፣ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቡ ላይ የሚሾመው ደግ ታማኝና ብልህ መጋቢ ማን ይሆን? ጌታው በመጣ ጊዜ እንዲህ ሲያደርግ የሚያገኘው አገልጋይ ብፁዕ ነው። እውነት እላችኋለሁ በሀብቱ ሁሉ ላይ ይሾመዋል። ነገር ግን ያ ክፉ አገልጋይ በልቡ ጌታዬ ቶሎ አይመጣም ቢል በጌታው ቤት ያሉትን ወንዶችንና ሴቶችን አገልጋዮች ሊደበድብና ሊያጉላላ ቢጀምር ከሰካራሞችም ጋር ቢበላና ቢጠጣ ቢሰክርም የዚህ አገልጋይ ጌታ ባልጠረጠረው ዕለት ባላወቀውም ሰዓት መጥቶ ከሁለት ይሰነጥቀዋል ዕድሉንም ከማይታመኑ ጋር ያደርገዋል። የጌታውን ፍቃድ አውቆ እንደ ፍቃዱ የማይሠራና የማያዘጋጅ የዚህ አገልጋይ ቅጣቱ ብዙ ነው። ያላወቀ ግን ባይሠራም ቅጣቱ ጥቂት ነው። ብዙ ከሰጡት ብዙ ይፈልጉበታልና፣ ጥቂት ከሰጡትም ጥቂት ይፈልጉበታልና። ስንክሳር፣ አባ ይስሐቅ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ስድስት በዚች ቀን ከግብፅ ደቡብ ዳፍራ ከሚባል አገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል አገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱ ሊሰናበታቸው ተነሣ። ሁለተኛም የእግዚአብሔር መልአክ መጥቶ ከአገሩ እስካወጣውና አገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን በዚያ ከውሸባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። በኒቄዎስ አገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮቹ አንዱን አዘዘው። ከዚያ ወታደርም ጋራ ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዐይኖቼንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ለዚያ እውር ለመነው። ያን ጊዜም ዐይኖቹ ተገለጡ። ይህንንም ድንቅ ታምር ወታደሩ አይቶ የክብር ባለቤት በሆነው በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎችም አንዱ አንድ አይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ አይኑም ድና እንደ ሌላዪቱ ሆነች። ጽኑ ሥቃይን የሚያሰቃዩት የብኅንሳ አገረ ሀገረ ሰዎችም ይህን ድንቅ ሥራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገለውም ብትተውም አንተ ታውቃለህ አሉት። መኮንኑም ራሱን በሰይፍ እንዲቈርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት፣ የምስክርነት አክሊልንም ተቀበለ። በዚያም ምዕመናን ሰዎች ነበሩ። የአባ ይስሐቅንም ሥጋ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደ ምትባል አገር አደረሱት። ያሻግሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሠሯት። ሥጋውንም በውስጧ አኖሩ። ከእርሱም የሚያስደንቁ ብዙዎች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህች እውነተኛ ምስክር ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አባ መቃርስ ካልዕ። በዚህችም ቀን የእስክንድሪያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን በአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሠራ። ስለ እርሱም እንዲህ ተባለ፣ አንዲት ዘመሚት ነክሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሠጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ሥጋውንም ለዘመሚት ገልጦ እንደ ዝልንጉስ እስኪሆን በዚያ ስድስት ወር ኖረ። ከዚህም በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀውም። አንድ ጊዜም እየጸለየ አምስት ቀን አምስት ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከ ተቃጠሉ ድረስ ይቺ ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራአይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። አስር ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸምበቆዎች ከእርሱ ጋር ነበሩና በየመንገዱ ተከተላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸምበቆዎች ሰይጣን ነቀላቸው አስሮም በቅዱስ መቃር ሥራ እስጊያ ኖራቸው በነቃም ጊዜ አያቸውና ወዲያውኑ አጣቸው። አደነቀ እንዲህም የሚል ቃልን ሰማ መቃርስ ሆይ፣ ሃይማኖት ካለህ አታውላውል። በሸምበቆዎችም አትታመን። የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚህም በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲት ዋልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መጣ። ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። ሦስት ልጆቿን አወጣችለት። ባያቸውም ጊዜ ዕውሮች ሆነው አገኛቸው። ከልቦናዋም ሐሳብ የተነሣ ያችን ጅብ አደነቃት። ግልገሎቿንም ይዞ በዐይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክትም አማተባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህ በኋላም ወደ ባቱ ተመለሰ። እርሷም የበጋ ጎዛ መጣችለት። እርሱም ተቀብሎ በላዩ የተኛ እስከሚያርፍበት ጊዜ ድረስ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳቁሜ ስገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ አርባ መዓልት አርባ ሌሊት ቆመ። የሚሠራውንም እንደ ቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳቁሚስን ይህን ሰው ከእኛ ዘንድ አውጣው ሥጋ የለውምና አሉት። አባ ጳቁሚስም ሥራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜም አባ ጳቁሚስና መነኮሳቱ ሁሉ ወደ እርሱ ሄደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእሳቸው ጋር አስገቡት። በገዳሙ ውስጥም በሥራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህም በኋላ በበዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድሪያ አገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድሪያ አገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ፣ ብዙ ዝናብም ዘነበ። ከዝናብ ብዛት የተነሣ ምድሪቱ ትጠፋለች ብለው እስኪያስቡ ድረስ ሁለት መዓልት ሁለት ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለ እኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ ዝናቡን በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንት ያደሩባቸውንና ብዙዎች በሽተኞችን አዳናቸው። ይህ አባትም የሠራቸውን በጎ ሥራዎች ሊቈጥራቸው የሚችል የለም። አንድ ሰው በጎ ሥራ እንደሰራ ይሰማ እንደሆነ ሰውየው እንደሰራው እስከሚሠራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቁን ሳይተፋ ስልሳ ዓመት ኖረ። መቶ ዓመት ከሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ለዘላለም ትኑር አሜን። ቅዱስ በንደላዖስ በዚህችም እለት የቅዱስ ኤስድሮስ አባት በንደላዖስ በምስክርነት አረፈ። ዳግም የምንኩስናን ሥራ ገንዘብ ካደረግሁ ይበቃኛል ብሎ ጵጵስና አልሾምም ያለ የጻድቁ የአባ አሞን የእረፍቱ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ቅድስት ዲላጊና አራት ሴት ልጆቿ በዚህችም ቀን ቅድስት ዲላጊ ከአራት ልጆቿ ጋር ምስክር ሆና አረፈች። እነርሱም ስሩስ፣ ሕርማን የአፋ ናቸው። ይህችም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ አስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱም ቆማ አርያኖስ ሆይ ሰማይንና ምድርን በውስጣቸው ያለውን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ፣ አለችው። ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሰምቶ ቁጣን ተመላ፣ ራሳቸውንም በሰይፍ ቆረጠ። ምስክርነታቸውንም ፈጽመው ነፍሶቻቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ቅድስት ሰሎሜ ኢትዮጵያዊት በዚህችም ዕለት ደግሞ ንጽህናን ቅድስናን ድንግልናን ገንዘብ ያደረገች ተሐራሚት ሰሎሜ አረፈች። ይህቺ ቅድስት ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም። አባላዘሩ ተቀስፏልና በእንደዚህም እያለች ራሷን ሰውራ በሌሊት ሄደች። በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ስትማልድ ኖረች። ጌታችንም ልመነዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባስ ምንኩስናን በአባ ዮሐንስ ከማእጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጽሐፈ ገድሏ እንደ ተጻፈ ብዙዎች ድንቆች ታምራትንም እስከ ማድረስ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። አባ ዳናስዮስ። በዚህችም ዕለት ገድሉን በሰይፍ የፈጸመ የከበረ አባት ዳናስዮስ አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።